ዛሬ የሆን ነገር ያጋጠመኝ ነገር ላካፍላችሁ የመጣሁት ወላሂ ይጠቅማችኋል። ለወንዶችም ለሴቶች ማለት ነው። ጸጉር ቤት ገብቼ፣ እሑድ ነበር ቀኑ። ከዛ ከፀጉርቤት ስወጣ ዝናብ እያርከፈከፈ ነበር። ወይኔ ፀጉሬ ብዬ እየፈጠንኩ እየሄድኩ እያለ አንዱ መጣ። ኦሮምኛ ነው የሚችለው እና እኔ ደግሞ ኦሮምኛ ትንሽ ትንሽ እሞክራለሁ ብዙም አይደለሁም እና ሎተሪ ያሳየኛል። ይሄ ቢንጎ የወጣበት ኖቶሪያል አይደል እየፈጠንኩኝ እየሄድኩኝ እና ይሄ የሚወጣበት ተቀልሽ ወቱልኝ ነው ደርሶልኝ ነው። ሰባ አምስት ሺ ብርና አንድ የቤት መኪና አለው ይላል። እኔ አይቼዋለሁ በእርግጥ። ከዛ አይ ይቅርታን ያልችልም ቸኩ ያሉ ብዬም ስጀመር አላቅም እንደዚ አይነት ነገር አኩትና፣ ወላሂ መንገዴን ጀመርኩኝ። ከዛ ከፊት ለፊት ሁለት ባልና ሚስቶች አሉ። ሁለት ናቸው እንግዲህ አስቡ። ጥላ ይዘዋል። ልክ ዝናቡ ሲያብሰው ሴቷ ጥላውን ትሸፍንልኛለች። እኔ እንደዚህ አድርጋ ማለት ነው ገባሁ እና እኔ አመሰግናለሁ፣ እሺ ያልኳት እና ደግሞ ልሻገር ነው ትንሽ መንገድ ደርሼ አስፋልት ልጅ የተሻገር ነበር ልጁ ይመጣል። መጀመሪያ እኔ ጠይቀኝ ልጅ ይመጣና ለሶስታችንም እባካችሁ እርዱኝ፣ ይሄን ሎተሪ ሊወስዱብኝ አላረጉኝ ነገር ሄዱ መንገድ ላይ በምንም በምንም አምልጬ ነው የመጣሁት እና ይሄ የሰባ አምስት ሺ ብርን አንድ መኪና የወጣበትን መኪና አሳዩኝ ቦታውን። ካሳያችሁኝ ለሶስታችሁም አስር አስር ሺ ብር ሰጣችኋለሁ ይላል። የምርህነው ደብቀው ሰው እንዳያየው እሱ ደግሞ ሰው እንዳያየው ሰው እንዳይብህ፣ ይሄማ በህይወት ነው፣ ይመጡብህ ሊገልሁላ ይችላሉ። ለዚህ ሎቶር ሲል ደብቀው ምናምን ይሉታል። እሱም በትልቅ ወረቀት ጠቅልሎ ይዞታል። ከዛ እናንተ ባልና ሚስቶች ናቸው ናችሁ ብሎ ይጠይቃል። አዎ እሺ፣ ቦታን ካሳየንህ ምን ታድርግልናል? የምርህ ነው፣ እስኪ ማልልን ይሉታል። ለሶስታችሁም አስር አስር ሺህ ብር እኔ የማለው ለሶስታችሁም አስር አስር ሺህ ብር ሰጣችኋል ይህ ደግሞ ዛሬ ሲያንቀለቅል ያወጣኝ አስር ሺ ብር ላፍስ ነው። አብይ ደሰለኝ ወይ ከዛም በኋላ ወላሂ ነው ምላችሁ። ዘነብ ወርቅ አዲስ አበባ ዘነብ ወርቅ ድልድዩ ድረስ ሄድንና አብረን ቀጥታ ምን እንደሆን አላውቅም። ከነሱ ጋር ቀጥታ ሄጄ ዘነብ ወርቅ ድልድዩ ስር ደረስን። ባንክ ቤት አንቺ ግቢ አንቺ ግቢ ይሉኛል። ኧረ እኔ እንዲሰም ገባ አላውቅም። ከገባ ነገር ሶስታችንን እንግባ አላቸዋለሁ ስለ ሶስትም ማለት ያስገባሉ አያስገቡንም ልክ እንደገባሽ እንኳን ደስ አለሽ ይሉሻል አረኔ ስለዚ የምናቀው ነገር የለም እኔም ደግሞ እነሱን አላምናቸውን ባልና ሚስቶች ስለሆኑ ለሁለት ተመካክሮብኝ ይሄዱ ይችላሉ አንቺ ሙስሊም ነሽ አንቺን ብቻሽ ስለሆንሽ አንቺን አምንሻለሁ ያዝኩት ስልክ ወላሂ ነው ምላችሁ ከዛ ስልክሽን ስጭን ስልክሽን ስጭን ና ይህ ሀያ ስድስት ነበረ ወላሂ ይህ ሀያ ስድስት አዲስ የመጣው ስልክ ማለት ነው ደግሞ ገዝቼ ወር ሆኖ ነበር ብታይ ደስ ብሎኝ ስልኬን ሰጠሁት። እሺ ብይ ከዛ መልሽ ደግሞ አይ ስልኬን ስጠይና ይዤ ልግባ ምናምን አልኩት። ስልክሽን ከሰጠንሽማ እንዴት ልናምንሽ እንችላለን? ይሄ ሁሉ ብር አለው፣ ሰባ አምስት ሺ ብር አለው፣ መኪና አለው። ይሄን ይዘሽ ነው እኮ አንቺ የምትሄጂው። ስለዚህ ችግር የለውም፣ ስልኩ እኛ ጋር ይቀመጥ፣ ምናምን ነገር ከፈለሽ ሃምሳ ምናምን ሺ ብር ካለሽም ከባንክ ሽ አውጪና ስጭ፣ እኛ እንይዘውን፣ አንጠብቅሻለን አንቺን። ብሩ ይዘሽ ስትመጪ እኛም ስልክሽን እንሰጥሻለን፣ አስር ሺ ብርሽን እንሰጥሽና ትሄጃለሽ፣ ምናምን ነገር አለው እሺ በቃ ከፈለግሽ ግን አንቺ የምብካልሽ ያው እሱ ስላላመንን ነው እንጂ እኔ ሀምሳ ሺህ ብርም ሆነ ስልክ የሚስቴንም ስልክ የኔንም ስልክ ሀምሳ ሺህ ብርም እኔ ከባንክ አውጥቼ ለሱ ሰጠዋለሁ። ግን እሱ እኛን አላመንንም። አንቺን ያመነሽ እሱ ደግሞ አንቺን ያመንኩሽ እኔ ደግሞ ወላሂ አሳዝኖኝ እኮ ነው። አሳዝኖኝ እሺ ብዬ ጅል ሆንኩኝ እንዴ ጅል። ወላሂ ቀጥቤ ባንክ ቤት ሄድኩኝ። ስጋ ባንክ ምንድነው ነገር እስቲ ይዘበኛዋ ለውጥሪ ማሰክ። ወይኔ እንኳን ደስ አለሽ፣ እንኳን ደስ አለሽ ይሄ እኮ ትልቅ ነው። ይሄ ትልቅ እኮ ነው። ግቢ ግቢ፣ ጠይቅ ያለች። ወይኔ እውነት እውነት ነው፣ እውነት መስሎኝ እዚህ ጭንቅላት ሴፍ አድርጌዋለሁ ማለት ነው። ከዛ ስገባ ሰው ሰቶች ነው ወይስ ራስሽ ፈቅፍቀሽ ነው ምናምን፣ ሰው ሰቶች ነው። ሰው ቢሰጠኝ፣ ሰው ከሰጠሽ ይሄ ፎርጅድ ሊሆን ይችላል፣ ሰው ከሰጠሽ የሚለጣ ነው። ወይኔ ጉዴ ፈላጊ ሰውዬውንም ሳላናግር ወላሂ ወጣው። ሰውተ ሰዎች የሉም እዛ አደባባይ ላይ ስዞር ሳያቸው ስዞር ሳያቸው ስዞር ሳያቸው የሉም። ይሄን እኮ የኖብተ ተደብቆ እያዩ ስልኬን ይዘው ይህ ፎርጂድ ሎቶሪ ሌን ያሸክመኝ ትርክ እና ተጠንቀቁ። ወላሂ ሌቦች እንደዚህ ጀምረዋል። ተጠንቀቁ።